አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ሚያዝያ አራት በዚች ቀን የከበሩ ፊቅጦርና ዳኪዎስ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። እሊህም ቅዱሳን በታላቁ ቆስጠንጢኖስ በልጁ ዘመነ መንግስት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታወትን ሰይመው ነበር። ከሃዲ ዮሊያኖስም በነገሰ ጊዜ የጣዖታትን አምልኮ አቆመ። የጣዖቶንም ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አስገደለ። ታዲያ የእሊህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደ ሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን አሰቃያቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲነጥቁ ከቆዩ በኋላ ቸብቸቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ። በረከታቸው ከእኛ ጋራ ለዘላለሙ ይኑር አሜን። ሰላም ለክሙ ፊቅጦር ወዳኪዎስ ወኤርሞ ምስለ እድ ወአንስት ተጋደልክሙ በተቃድሞ ወተአገስክሙ ደርገ ለመስትርሃጪን ህማሞ በባስማቲክሙ ቶዜዘህየ ስሞ ለአበምኔት ይሳት አንብብ ሰላሞ አነብብ ሰላሞ ሚያዝያ አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ እግዚአብሔር አምላካችን የሰው ልጅ የፈጠረበት ቀን ነው። ሁለተኛ ቅዱሳን አብርሃ ዋጽሀ ጻድቃን ነገስት ሶስተኛ ቅዱሳን ፊቅጦር ዳኪዎስና የእድሞ ሰማዕታት የረፍታቸው መታሰቢያ ነው። ወርሃዊ በዓል ሐዋርያ ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ወርሃዊ በዓሉ ነው። በእውነት የነኝ የቅዱሳን የሰማዕታት በረከታቸው ረድኤታቸው የአምላካችን የቸሩ እግዚአብሔር ምሕረት፣ ጥበቃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።